በሚያሳዝን ሁኔታ በትናንትና ዕለት በደማስቆ በሲሪያ በኦርቶዶክስ ቤተክርስቲያን ውስጥ ስዊሳይድ አንድ ሰው ቦምብ ይዞ ገብቶ አፈንድቷል እና ከሀያ የሚበልጡ ሞተዋል፣ ከስልሳ የሚበልጡ ደግሞ እንደ ቆሰሉ እየተናገረ ነው። ይህን ደግሞ የፈጸመው እስላም ነው እየተባለ ነው። ይህን የፈጸመው እስላም ነው ጂሃዲስት ነው እና እስልምና ከግድያ አንጻር ምን ያስተምራናል የሚለውን በስላሴ ዶክትሪን ተስፋ የቆረጠው አካሉ ትንሽ ቪዲዮ ይሰራና ዛሬ ላይ ላይ ስለ ወሲብ እናወራለን፣ ዛሬ ላይ በላይ ስለ የሆነ አማጽ ግድያ እናወራለን። እስላም እንደዚህ ብሎ እስላም እንደዛ ወጥቶ ይልና ይህን ምስኪን የሆነ የኦርቶዶክስ ማህበረሰብ ጆሮን ለመያዝ ይሞክራል። ምክንያቱም በስላሴ ቤተክርስቲያናት ዶክትሪ ናቸው፣ በተለይም የኦርቶዶክስ ዶክትሪን መጽሐፍ ቅዱሳዊ ሐዋርያዊ አስተምሮ አይደለም ጩ ከመነኮሳትና ከቀሳውስት እየተገኘ ነው ብለን ስንል መጽሐፍ ቅዱስን ገልጠው ከሐዋርያት ነው የተገኘው ማለት የተሳናቸው ሚስኪኖች፣ እንደዚህ ሃይማኖትንም ሆነ የትኛውንም ጥቃም የማይወኩል ግጭቶችን አምጥተው ወደ ሃይማኖት አላከው ቪዲዮ ይሰራሉ። ባህር ማዶ ከመሄዳችሁ በፊት ኢትዮጵያ ውስጥ በዚህ ሰዓት የኦርቶዶክስ ሀገር የምትባለው አክሱም ሙስሊሞች እንዳይማሩ በሃይማኖታቸው ተገለው ከትምህርት ተቋርጠዋል። በአማራ ክልል ፋኖ የተባለው አማጽ የኦርቶዶክስ አማጽ ነው። ረጅም ጊዜ ጦርነቱ ውስጥ ላላበቃ ሙስሊሞችን እያሳደደ የሚያፍን የሚገድል ነው። ይህም ብቻም ሳይሆን ጎንደር ላይ ኦርቶዶክስን ለማስከበር በሚል መሳጅዶችን ያቃጠሉ 53 የሚጠጉ ንጽሐኖችን የጨፈጨፉ ጎረቤቶቻቸውን ለፋሲካ በዓል ስጦታ ገዝተው የሄዱትን ነው የገደሏቸው። ባህርማዶ አትሻገር፣ ስለ ግድያ ምናምን ላልከው በተደጋጋሚ ተናግሬያለሁኝ እናንተ እና አካሉ ሌሎችም ንጽር ላይ የምታንቦጫረቁ አድረጉ፣ የኤሌክትሮኒክስ ዝንቦች የምትባሉ የንጽጽር ክህሎት የላቸውም። እርግጥና የንጽጽር ክህሎት ምን እንደሆነ አዳብሮ መድረስ ይቻላል። ነገር ግን ክርስትና የስላሴ ዶክትሪን ለንጽጽር ለክህሎት ስለማይመች ዘላለም ዓለማችሁን እንደዋሻችሁ እንደቀበጠራችሁ ትኖራላችሁ። ለምሳሌ ምን አለ መሰላችሁ፣ ሃይማኖታዊ ሚሊታሪ አለ። መጽሐፍ ቅዱስ ላይ ራሱን የቻለ የእግዚአብሔር ሕዝብ የሚባል አለ። ይህ የእግዚአብሔር ሕዝብ ምን አይነት ሚሊታሪ ይከተል ነበር? በእስልምና ሃይማኖታዊ ሚሊታሪ አለ። ነገር ነገር ግን የንጽጽር ክህሎት የሌላቸው እና አካሉን ለመሰል ንጽጽርን የሚያቦጫርቁ ግድያ ብለው ነው። ግድያ ብሎ ማለት በግለሰብ ደረጃ የሚደረግ እንጂ በሀገር ደረጃ የተደረገን ነገር ግድያ ማለት አይቻልም። ይሄ ምንድን ነው? ትር ሚሊታሪ ነው። እኔ እኮ ግርም ነው። ኢትዮጵያ ለምሳሌ መንግስት ነው። መንግስት አገሩን ለማስከበር የራሱ ምናለ ወታደራዊ ሀይል አለው። ይህን ወታደራዊ ሀይል አገር ጠባቂ ነው የምንለው ወይስ ገዳይ ነው የምንለው? መጽሐፍ ቅዱስ ላይ ወይም በሃይማኖት መካከል እንደዚህ አይነት ነገር አለ። ወታደራዊ ስርዓት አለ። ነገር ግን ክርስቲያኖች ይሄንን አያውቁም። ምክንያቱም ሊበራሊዝም ሆነው አለ ግርም ነው የሚልኝ። አዲስ ኪዳን ላይ ብትሄዱ ራሱ ጳውሎስ በግልጽ አስተምሮ ለሮሜ ሰዎች በላክላቸው ደብዳቤ ምን አስተምሯል? አንድ ሀገር ንጉስ አላት፣ ገዢ አላት። ያ ገዢ የታጠቀው የእግዚአብሔርን ሰይፍ ነው ይላል። በያዘው ሰይፍ መግደል ይችላል። ስለዚህ እግዚአብሔር ገዳይ ነው እያልን እናወራ። እኔ ጎግር ሚለኝ መቼ ነው የነጽጽር ክሎት የምታዳብሩት? የነጽጽር ክሎት ራሱ ብታዳብሩ ክርስትና ለነጽጽር ስለማይመች ውርደትን ስለሚያከናንባችሁ እንደዚሁ ስትቀባጥሩ ትኖራላችሁ። ለማንኛውም ግድያ ምናምን ላልከው መጽሐፍ ቅዱስ ላይ ሰፊ በእናንተ ቋንቋ ሰፊ ግድያ፣ እጅግ አሰቃቂ ግድያ አለ። ግድያ ምን ይመስለን ብቻም ሳይሆን መጽሐፍ ቅዱስ ራስን ማጥፋት ይችላል። ለምሳሌ የሆነ አካል ላይ ሄዱ አፈንድቶ ሰዎችን ይዞ መግደል፣ ይህን መጽሐፍ ቅዱስ ያስተማረው አስተምሮ ነው። በእስልምና ግን እንደዚህ አይነት ነገር የለም። አምላካችን አላሁ ሱብሐነሁ ወተዓላ በተከበረ ቃሉ ቁርአን ላይ ለኩም ዲነኩም ወሊየ ዲን ብሏል። ማንም ሰው የፈለገውን ሃይማኖት መከተል ይችላል። በአንድ ሀገር ላይ ተከባብሮ መኖር እንደሚቻል ከሀዲያኖች ምንም ካላደረጋቸው ከእነሱ ጋር በሰላም መኖር ትችላላቸው ብሎ ያስተማረን አምላካችን አላሁ ሱብሐነሁ ወተዓላ ነው። መጽሐፍ ቅዱስ ግን የሃይማኖት ነጻነት አይሰጥም። በቃ ከእግዚአብሔር ውጭ ላለ አካል መስዋዕትን የሚያቀርብ መጥፋት አለበት ብሎ የሚያስተምረው መጽሐፍ ቅዱስ ነው። ዘዳግም ምዕራፍ 2 ቁጥር 16 ላይ ያለውን በሰዎች ላይ ፍንዳታ መፍጠር፣ ሰዎችን ይዞ መሞት፣ ሰዎችን ይዞ ማጥፋት መጽሐፍ ቅዱስ በግልጽ ያስተምራል። መጽሐፍ በመሳፍንት ምዕራፍ 16 ሙሉ ማንበብ ትችላላችሁ፣ በተለይ አንቀጽ 28ን። ኢቨን ራስን ማጥፋት እግዚአብሔር አይወቅስም። ራሱን ያጠፋውን ሳምሶንን እግዚአብሔር በመልካም እንዳስበው የእብራውያን ደብዳቤ ምዕራፍ 11 ቁጥር 32 ላይ ያለላቸው። በሱረቱል ካፊሩን የካዲያን ምዕራፍ አንቀጽ ስድስት ላይ ለእናንተ ሃይማኖታችሁ አላችሁ ለእኔም ሃይማኖት አለኝ። ማንም ሰው የራሱን ሃይማኖት ይዞ በሰላም መኖር ይችላል። በሱረቱ ልበቀራ 256 ላይ በሃይማኖት ማስገደድ የለም ይላል። አምላካችን አላሁ ስብሓን ወተአላ የሰላም ሃይማኖት ነው እንጂ ኢስላም። እግዚአብሔር አገር ሰጥተዋልና ሄድና ጨፍጭፍ አይልም።